የዛሬን ውሎ ይሄ እስኪ ላስጎብኛችሁ። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድ የዩቲዩብ ቤተሰብ ተከታታዮቼ እንዴ ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። በጣም ናፍቃችሁኛል ደግሞ ዛሬ እስኪ ብሎ ላሳያችሁ በዱባይ እንግዲህ ዱባይ ከመጣሁ ወርቅ አስር ቀን ሆኖኛል። እግዚአብሔር ይመስገን ስለ ሁሉ ነገር እና እስኪ ዛሬ እየሰራሁትን እያዋልኩበትን ግቢ ላስጎብኛችሁ። በነገራችን ላይ ስራ ጨርሼ ሹፌሬ ሹፌሬ ያው ሹፌሬ እስከሚመጣ የሚወስደኝ ሹፌሬ እስከሚመጣ ድረስ ለምን አብራችን አብሮ ቢዶ አልሰራም ብዬ የሚያምር ግቢ ነው። ዛሬ ገጠመኝ በተለይ ያምራል ወይኔ፣ ንፋሱ ሲመጣ ሰው የመጣ መስሎ ለንግጭ ያለው። ነገራችን ላይ ያው ደስ ላይላችሁ ይችላል፣ ግን ሰው የለም ግን ሄደዋል ጥለውኝ። አይኖ በቃ ለማንኛውም፣ እስኪን ነው ዛሬ ይሄን አጠፍኩኝ፣ ሸፈትኩኝ፣ አነሳሁኝ፣ ጠራረኩኝ ምናምን ፏበት እናረኩኝ። እስኪን ማን ነው ሲውስጥ ገብቶ መዋኘት ያማረው በዚህ ሙቀት ማለት ነው። በዱባይ ሙቀት በጣም ነው የሚያምረው። ግቢው ማርያምን ከምላችሁ በላይ በጣም ያምራል። በጣም ነው ጽድት ያረኩት ምናምን፣ ግቢውን አጥቤ እንደዚህ ብትናርጌባቸው ምን እንዳለባቸው አላቅም። ዛጋያው ቆሻሻ አለ ስወጣ አጥላለሁ ብዬ። ይሄ ደግሞ ክላሶቹ ናቸው። እነዚህ ሁሉ የምታያቸው ክላሶቹ ናቸው። ጨራርሽ ያለሁኝ እግዚአብሔር ይመስገን። ያበረታን አምላክ እግዚአብሔር ይመስገን። በስደት የሁላችሁ እንደዚህ ያምራል። እና ቤተሰቦቼ ኑ ከፈለጋችሁ አብረን እንዝናና፣ ወጪው እኔ ማለት ነው እና ስለምባል ያው ያ ስለምታበረታቱ፣ ሁልጊዜ ከ ከጎኔ ስለሆናችሁ አመሰግናለሁ። ይመጣ በጣም በጣም ነው የሚያምረው። እግዚአብሔርን እንወድጀዋለሁ ማለት ነው። እዚህ ጋር ደሞ ያላችሁ እቺ ወንበር ከምትወዱት ሰው ጋር ወይ ከቤተሰቦቹ ጋር ከዚህ የዋኛችሁ ደግሞ ሌላ ነገር እንዳትሉኝ አደራችሁ። እዚህች ጋ ተወጡና ፀሐዩ ላይ ደቅ ትላላችሁ፣ ከዛ የውላችሁ እንጂ እያረጋችሁ፣ ዋው እያላችሁ። ውዶቼ በቃ ምን ልበላችሁ፣ ግቢ በጣም ነው የሚያምረው። እኔ በቃ ቤት መጥቼ ያየውን ዱባይ ነው። ወይኔ ቤታቸው ማማሩ፣ ስልቀቱ፣ ኧረ በስመ አብ። እኔማ ግራ ቢገባኝ እንዴ እዚህ ሀገር ቦታ ርካሽ ነው ነው ነጻ ነው የሚታደለው ብዬ እኔም እስኪ ውለታ ይዋሉ አሉልኝ። እንግዲህ በሀገሬ እንደሆነ አልተሳካልኝም። ትንሽ ውለታ ይዋሉ አሉልኝ ብዬ ያው ልጠይቅ ነበር፣ ዜግነት ብጤም ቢሰጠኝ ጥሩ ነው። ግን ሀገሬ ደግሞ ትቀይመኛለች፣ እናት ሀገሬ ኢትዮጵያ እና ይወላችሁ፣ ንፋሱ በሀይለኛ ሲጮህ ሰው የመጣ መስሎኝ እየደነገጥኩኝ ይወላችሁ። ይህ ጽድትን ያረግ ነው፣ ከሰውዬ ጋር ስ ውስጡ ገብቶ ቆሻሻውን እያወጣ ደግሞ ያላቀመው ከሰውዬ ጋር ስላችሁ፣ ሌላ ነገር እንዳታስቡ። እኔ አልወጣኝም እና ይላችሁ እንደዚህ ላችኋለሁኝ። ደስ ይላል፣ እግዚአብሔር ይመስገን። እንግዲህ እኔ እውነት አንዳንዴ ደግማችሁ የምትቆሙ አይመስሉምና ነገሮቹ ሲደራረቡ ግን እግዚአብሔር ይመስገን። በተረፈ ያው ለሁሉ ነገር እግዚአብሔር መልካም ነው። እግዚአብሔር የወደደውን የፈቀደውን አንተ የወደድከው የፈቀድከው ነው ይሁን የምንለው ሁሌ በሆነው ነገር ደግሞ ሁሉ ለበጎ ነው። ሁሉ ስለሚችል ነው ደግሞ ዛሬም ባይሆን ነገ የተሻለ ነገር እንደማያደርግልኝ አልጠራጠርም። ይሆናል ደግሞ እግዚአብሔር ቸር አባት ነው። ንፋሱ ጣለው ንፋሱ ደግሞ ደስ ሲል። በነገራችን ላይ ዱባይ ቅጠል የሚባል ነገር የለም አልፎ አልፎ ነው እንጂ

እና እስከዛ ለምን ቪዲዮ አልሰራላችሁም ብዬ ነው። ምክንያቱም ያው ሁሌ ቪዲዮ እየሰራው አይደለም ና እየተመቻቸልኝ ስላልሆነ ከስራ ጋር እና ለዛ ቪዲዮም እየሰራው አይደለም። ቤተሰቦቼ እና በጣም ነው የምወዳችሁ ስለምታበረታቱኝ፣ ስለምደገፉኝ። ሌላው ደግሞ እራሳችሁ እየጠበቃችሁ ከመጥፎው ጓደኛ ነው። ጊዜው ከፍቷልና፣ ጓደኛችሁ ለምሳሌ በቃ እኔ በፊት በጣም ጓደኛ ነበረኝ ብዙ በዙሪያ እጅግ በጣም የምወዳቸው የሚወዱኝ ጓደኞች ነበሩ። በሆነ አጋጣሚ ያው ትክክልም ብሎ ብሆንም ባልሆንም በሆነ አጋጣሚ በመካከላችሁ ክፍተት ይፈጠርና ግማሽ ወገን ለአንዱ ጓደኛችሁ ሳይዝ ይዛል፣ አንደኛው ደግሞ ለአንዱ ሳይዝ ይዛል። ስለዚህ ከኔ ተማሩ። ስለዚህ ጓደኛ ያስፈልግም። በሆነ ሰዓት ጓደኛችሁ አምላካችሁ አለ። በቃ ሁሌም ሰው ከእግዚአብሔር ጋር ከተጠጋ ሰው በእርግጥ ለሰው ልጅ ሰው መድኃኒት ነውና፣ ግን ቢሆንም በቃ ርቀታችሁ እየጠበቃችሁ የምታደርጉት ነገር በማስተዋል ራሳችሁ እየጠበቃችሁ፣ ጓደኛ ኪሳችሁ ነው፣ ጓደኛ ስራችሁ ነው፣ ጓደኛችሁ ጤናችሁ ነው። ስለዚህ ጊዜያችሁ ለራሳችሁ ለሰው ሳታረጉ በቃ ምንም ነገር ይቅርባችሁ። ከሰው ጋር አትነካኩ ባላችሁት ጊዜ ራሳችሁ እየተንከባከባችሁ ለራሳችሁ እየ ቅርሚያ ለራሳችሁ እየሰጣችሁ። ስለዚህ በሰላም ለሀገራችሁ እንድትገቡ እ ሰላምን ሁሉ እየተመኛችሁ ለሀገራችን ሰላም። በቃ አያስፈልግም ማለት አንዳንድ ያው ሰው እንዳልኳችሁ ይጠቅማል ምክንያቱም ያው ሰው ያለ ሰው አይኖርም፣ ግን ገደብ አለው ሁሉ ነገር ሁሉ ነገር ማሳወቅ አይጠበቅባችሁም። ሚስጥራችሁን ይዛችሁ እርክት ብላችሁ ራሳችሁን ማድረግ ያለባችሁ ራሳችሁን ማስቀደም ያለባችሁ ጧት ስትነሱ ጸሎታችሁ አርጉ። ይሄ ምክሬ ነው፣ ትልቁ ምክር። ውሃችን ጠጡ። ጸሎት ስታረጉ በብጭቆ ውሃ አዘጋጁ። ከዛ በኋላ ያንን ጸሎት ያደረጋችሁበትን ውሃችሁ ጠጡታችሁ። ከዛ በኋላ ደይ ወደ ቁርስ ወደ መዳም ጥግረራ ሳይሆን ወደ ቁርሳችሁ ቁርሳችሁ ብልት አድርጋችሁ እርፍ ብላችሁ ስራችሁ በሰዓታችሁ ምግብ ብሉ። አሁን አብዛኞቻችን እኛ ምንድ ነው ስልክ ላይ ነው ጊዜያችን የምናጠፋ። ስልክ ለራሱ ሁሉም የራሱ የሆነ ጊዜ አለ። መጀመሪያ እናንተ ናችሁ። አሁን የሌላ ዜጋ ብታዩ በጠዋት ተነስቶ ሻወራቸው ፏ ብትን ብለ ዩኒፎርማቸው ለብሰው ወዴት ነው የሚሄዱት? ወደ ምግባቸው። ፍሪጃቸው ይከፍታሉ፣ የሚፈልጉትን አንስተው ይበላሉ። በልተው ወደ ስራቸው ነው የሚሄዱ። አያችሁ። መጀመሪያ የሰው ልጅ ትልቁ ምንድን ነው ቀኑን ማሳመር ያለበት ጠዋት ነው። በማታ ደግሞ በጊዜ ተኙ። ጠዋት ንቅት ብላችሁ ለዛ ለራሳችሁ ጊዜ እንዲኖራችሁ በጠዋት ማለት በጠዋት ተነስታችሁ ስራችሁ እንድሰሩ ከፈለጋችሁ ምን ታረጋላችሁ በጊዜ መተኛት። ልክ ስራችሁ እንዳለቃችሁ ሻወራችሁ ትወስዳላችሁ፣ ጸሎታችሁ ታደርጋላችሁ፣ የምታወሩትን ቤተሰብ አውርታችሁ ምናምን ጊዜያችሁ ቲክቶክ ላይ የተለያየ ነገር ከማሳለፍ ይልቅ መተኛት በጊዜ ጠዋት ደግሞ ለራሳችሁ ጊዜ እንዲኖራ ጸሎት የምታደርጉበት ጊዜ ቁርስ ሰርታችሁ የምትበሉበት ጊዜ የራሳችሁን ኢንጆይ ፈታ የምታደርጉበት ጊዜ። ሰው መጀመሪያ መቆም ያለበት ለራሱ ነው። ምን ይባላል በሀገር ተረት ቢራቢሮ ራሷን ሳትለብስ ምን አለበሰች? ድንጋይ አለበሰች። እኛ እኛ ሳንበላ ብዙዎቹን እናበላ እንቀበላለን። ብዙዎቹ ሳንማር ብዙዎቹ እናስተምራለን። እኛ ሳንለብስ ብዙዎቹ እናለብሳለን። ግን መጀመሪያ ሰው መቅደም ያለበት ራሴ ነው ብዬ ነው ማስበውን ላይ የተማርኩት ነገር ህይወት እኔ በጣም አስተምራኛለች እግዚአብሔር ይመስገን። ስለዚህ መጀመሪያ ራሴን ነው ከምንም በላይ። ምንም ይቅር፣ ምንም ዛሬ ያማረ ከሆነ፣ ዛሬ ህይወት የምኖር ከሆነ፣ ነገ መንቀን እንደሆነ አላቅም። ዛሬ ነው የተሰጠችኝ። ዛሬ ደግሞ እቺ የተሰጠችኝ ቀን ምን አረጋት አለሁ እኔ የራሴ የሚሆነ የሚጠቅመኝን ነገር አረግጌበት አምላኬን አመስግኝ ነገ ደግሞ በተስፋ እንጠብቃለው ማለት ነው። ስለዚህ ነገ ምን እንደሚፈጠር አታውቁም። ከደቂቃዎች በኋላ ምን እንደምንሰው እስከሆንት ምን እንደሚፈጠር አናውቅምና በተቻላችሁ አቅም ራሳችሁ እየጠበቃችሁ ራሳችሁን እየተንከባከባችሁ ራሳችሁ የምትፈልጉን ነገር ለራሳችሁ እያደረጋችሁ ግፍ ለራስ ነው። ሁሉ ነገር መጀመሪያ ከራስ ስለምጀምር ብዬ ነው። በተረፈ እቃ ቪዲዮን ከወደዳችሁ ያው ሀሳቤ ነው እኔ። ስለዚህ ቪዲዮን ከወደዳችሁ ሰብስክራይብ አርጉኝ፣ አበረታቱኝ። ወዳችኋለሁ። ሰላም ሁኑልኝ። ቻው።